ሚካኤል ዩቲዩብ ቻናል እንኳን ደህና መጣችሁ። ስለ ተመለከታችሁ አመሰግናለሁ። እስከ መጨረሻው ተከታተሉ፣ ትማሩበታላችሁ። ስለ ስሞች በእብራይስጥ ቋንቋ ስሞች ያላቸውን ባህሪ በሴትና በወንድ ነው የሚጠሩት። የሴት በሴት የሚጠሩት የስሞች አይነቶችን እየዘረዘርን እየዘረዘርን ዛሬ ይደርሰናል። ከዚህ በኋላ በአስራ አንደኛ ክፍል ነው ዛሬ፣ በአስራ ሁለተኛ ክፍል የምናጠናቀቅ ይሆናል ከሁለተኛ ክፍል በኋላ ደግሞ ወንዶች ስሞችም ደግሞ ባህሪያቸውን እና እንዴት እንደሚራቡ ስለሌሎች ከዛ በብዙ ደግሞ ወንዶች ስሞች እንዴት ነው የወንድ ስሞችስ እንዴት ምን ይመስላሉ የሚለውን ከተመለከትን በኋላ ድርብ ስሞችስ ምን ይመስላሉ፣ ብዙ ስሞች ነጠራ መሆን እየተነጋገርን ያለ ነው። ድርብ ስሞች በእስራኤል ቋንቋ እንዴት ሆነ ነው የሚጠሩት የሚለውን ሁሉንም እንማራለን ማለት ነው። ድርብ ስሞች ጋር ስንደርስ ስሚሁት የሚባል ነገር አለ። ስሚሁት የሚባለው ስለ ስሚሁትም እንናጋገራለን ማለት ነው። ስለ አድጀክቲቦች አሉ። ከስም ጋር የሚጠሩ አድጀክቲቭ ማለት የስም ገላጮች፣ የስሙን የሚገልጹ። እነሱስ እንዴት ነው የምናነባቸው? የአድጀክቲቦችን ሕብሩ ቋንቋ ስንነጋገር ብዙ ጊዜ ችግሩ ምንድነው? አድማጮች ችግራቸው ምንድነው? የተናጋሪዎች ችግር ምንድ ነው? ስሞቹ ከአድጀክቲቭ ጋር አይስተካከሉም፣ እኩል አይሆኑም። ለምስሞቹን ካለማወቅ የተነሳ ማለት ነው። አድጀክቲቭ ምን አይነት አድጀክቲቭ እንደምንጠቀምበት በወንድ ስም የሴቱን ስም የሚጠራው ነው የወንድ አድጀክቲቭ እናደርጋለን። የወንድና የሴት አድጀክቲቮቹም ይለያያሉ። ስለዚህ የስም ገላጮቹ ገላጩን ከስሙ ጋር መመሳሰል መቻል ስላለበት እንዲመሳሰሉ መሳሰሉ እያደረግን ነው የምንማረው ማለት ነው። ያንን መፍትሄ እያበጀንለት እንጨርሳለን ብያለሁ። ከስም ከጨረስን በኋላ ስለ አረፍተ ነገሮችን እንጀምራለን። አረፍተ ነገሮችን እንመሰርታለን። ቨርቦች አሉ። ስለ ቨርብ እንማራለን። ግስ ማለት ነው። ስለ ግስ ከግስ ቀጥሎ አረፍተ ነገሮችን እየሰማ እየሰራ ሙሉ መጽሐፍ እንሄድበታለን ማለት ነው። ትልልቅ ሁለት ቮሊዩም መጽሐፍ ነው ያለው። ሁለቱ መጽሐፍ ከጨረሳችሁ እብራይስጥን በደንብ አወቃችሁ ማለት ነው። እና መጀመሪያው ግን ስም ስለሆነ መጀመሪያ ስለ ሾሬሽ ተነጋግረናል። ከሾሬሽ ወደ ስም ነው የገባነው። ሾሬሹ ፖዋልም ላይ ስንመጣ በፖዋልም ጊዜ እንዴት አድርገን እንደምንጠቀምበት ያስረዳናል ማለት ነው፣ እንረዳዋለን ማለት ነው። እና የምንማርበት ነገር ስለሆነ ፖዋሎችንም የምንማርባቸው ስለሆኑ ስለ ፖዋልም እንነጋገራለን ማለት ነው። እና ከፖዋል ስለ ፖዋል እንማማራለን ስለ ቨርቦች ማለት ነው። ቨርቦቹ የእብራይስጥ ቨርቦቹ እንዴት ሆነው ነው ፕሮናውንስ የሚደረጉት እንዴት ሆኖ ተደርገው ነው የሚጠሩት የሚለውን እናያለን እንመለከታለን ማለት ነው። እና እያንዳንዳቸውን የምንመለከታቸው ትምህርቶች እያንዳንዳቸውን ትምህርቶች በቀላሉ በቀላሉ ቀላል አድርገን ነው የምንማረው። አይከብድም፣ እርግጠኛ ነኝ። እዚህ ጋር ዛሬ የምንማረው ደግሞ በሴት ስም የሚጠሩ የከተማን ስሞች እና የሀገር ስሞች ከተማና ሀገር ስሞች የከተማና የሀገር ስሞች በሴት ነው የሚጠሩት። እዚህ ደግሞ የመገልገያ ዕቃዎች በሴት ነው የሚጠሩት። እዚህ የተፈጥሮ ነገሮች ኔቸር፣ የተፈጥሮ ነገሮች ኔቸር ወይም ተፈጥሮ ነገሮች እነኚህን በሴት ነው የሚጠሩት። እንግዲህ እንደተነጋገርነው በሴት የሚጠሩ ነገሮች፣ በወንድ የሚጠሩ ነገሮች ናቸው ማለት ነው። ባለፈው ጊዜ ስንናገር ምናልኩ በአስረኛው ክፍል ላይ ምን ብለናል? የጂኦግራፊካል ቦታዎች በሴት ነው የሚጠሩት ብለን ስንነጋገር አሬፅ ካንትሪ ማለት ነው ሀገር ማለት ነው። ኢር ማለት ከተማ ነው ብያችሁ። ከዛ በኋላ ገጠር ምን ይባላል ብዬ ነበር ክፋር ነው የሚባለው፣ አይደለ ያው ክፋሬ ያው ሩራል ይላል ሩራል ሩራል ብዬ ቃል እንደገባሁት አምጥቸዋለው ማለት ነው። ሩራል ነው የሚባለው ክፋሬ ይባላል። ሩራል ሩራል ሩራል ክፋሬ ገጠር ማለት ነው። ገጠር ያው ገጠር ብዬ ጽፍ ያለው ገጠር ሩራል ብዬ እዚጋ አምጥቸዋለው ማለት ነው። እሱ ከባለፈው ጋር የሚገናኝ ነው ግን መጽሐፍ ላይ የለም። እኔ ለእናንተ ጠቅላላ እውቀት እንዲኖራቸው ነው የክፋር ገጠር ነው ክፋሬ፣ ገጠር ነው የሚባለው። አክፋር ኢር፣ ከተማ ነው። አሬፅ ሀገር ማለት፣ አሬፅ ሀገር ነው። እና ከተማ፣ ገጠርና ሀገር የሚለውን ሶስቱን ነገሮች እንድትይዙልኝ ነበረ። ያው ሶስተኛውን ክፋሬ የሚለውን እዚህ እጽፍላቸዋለሁ እንድትይዙት ማለት ነው። ማስታወሻ የምትይዙ ማለት መያዝ ትችላላቸው። ካሊያላቸው ቪዲዮ ስላለ ችግር የለውም በየጊዜው ማየት ትችላላቸው። ያኛውንም ይህንንም ሁሉንም ማለት ነው እና ዛሬ የሀገር ከተሞችንና ሀገሮችና ከተሞች ሁሉም ማለት ይቻላል በጠቅላላ በሴት ስም ነው የሚጠሩት። በኒኬባ ነው በማት መተባት ጾታ ነው የሚጠሩት፣ እና ኒኬባ ይባላሉ ማለት ነው። ፋሚስት ነው ማለት ነው። የሀገር ስሞች በጠቅላላ እኛም ኢትዮጵያን እንደ ሴት ነው የምንጠራት። አዲስ አበባንም እንደ ሴት ነው የምንጠራት። እነሱም ጋር ከተሞች እንደ ሴት ነው አሁን እኛ አዲስ አበባ ነው እ አዲስ አበባ ኢትዮጵያ ነው የምንላት እንደ እናታችን አድርገን እነሱም ከተሞችን ናት እዛ ነው። እና በእንግሊዝኛው እንደዚህ እንደ ሴት እናንተ ጾታ አይጣ ያለ አይመስለኝም። እንደ እኛ ሀገር አንተ አንቺ እንደምንለው እነሱ ጋር አንተ አንቺ ብቻ ሳይሆን ስንነጋገርም በንግግር ላይ እሱ እሷ እንደሚባለው እሱ እሷ፣ እነሱ እሳቸውም እንደምንለው ብዙ ነገሮች የኢትዮጵያን አማርኛ ነው በብዛት የሚመስለው ሴማቲክ ቋንቋ ስለሆነ ማለት ነው። ስለዚህ ብዙን ይመሳሰላል ከእንግሊዝኛ በተለየ ማለት ነው። ስለዚህ እንማራለን ወደፊት ስለሌላው ልዩነት። አሁን ከተሞችንና ስሞቻቸውን እናጥናለን ማለት ነው። ከተሞችና ስማዎቻቸውን። ከተሞች የሩሻሌም የሩሻሌም ከተማ ነች። የሩሻሌም ከተማ ነች። ኢስራኤል ኢስራኤል ኢስራኤል የሩሻሌም የሩሻሌም ነው የምትባለው። ኢየሩሳሌም ጀሩሳሌም በእንግሊዘኛ፣ ኢየሩሳሌም የምንላት በአማርኛ ከተማ ነች። በሴት ነው የምትጠራው። ይስራኤል ይስራኤል ነው የምትባለው። እስራኤል እስራኤል በሴት ነው የምትጠራው ማለት ሀገር። ቴል አቪቭ ከተማ ነው። በእስራኤል ውስጥ ያለ ከተማ ነው ቴል አቪቭ። በሴት ነው የምትጾታው። ምፅራይም ማለት ኢጅፕት ወይም ግብፅ ማለት ነው። ግብፅ ወይም ኢጅፕት ማለት ነው። በእንግሊዝኛ ኢጅፕት ማለት ትባላለች፣ በነሱ ቋንቋ። በኛ ግብፅ ነው የምንላት፣ እንግሊዞች ኢጅፕት ይሏታል፣ እነሱ ደግሞ ምፅራሂም ይሏታል። ስለዚህ ሦስታችንም የተለያየ ስም ነው ያለን ማለት ነው ለግብፅ ግብፅ ነው ምፅራኢም ምፅራኢም፣ ሄ አይደለም፣ ምጽራኢም ነው የምትባለው። ምፅራኢም ዩዳ ልጃት ምፅራኢም ነው የምትባለው። እሺ ኒውዮርክ፣ ኒውዮርክ ምፅራኢም በሴት ነው የምትጠራው ማለት ነው ግብፅ። ኒውዮርክ ከተማ ነው፣ ኒውዮርክ ከተማ ነው፣ ኒውዮርክ ነው በእንግሊዝኛ። በእብራይስጥ ግን አሜሪካን፣ ዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ በእብራይስጥ አርጾታ ኤብሪት ነው የሚባለው። ኤብሪት አርጾታ ኤብሪት ነው የምትባለው። አሜሪካን እኛ አሜሪካን ነው የምንለው ወይም ዩናይትድ ስቴትስ ነው የምንለው። እሱ ግን አርጾታ ኤብሪት ነው የሚሉት። አርጾታ ኤብሪት አርጾታ ኤብሪት ነው የምትባለው። አርጾታ ኤብሪትን በሴት ነው የምትጠራው። ሀገሪቷ፣ አሜሪካ አርጾታ ኤብሪት ይባላል። አርጾታ ኤብሪት አርጾታ ኤብሪት አርጾታ ኤብሪት ብላችሁ ያዙበት ጭንቅላታችሁ። ኒውዮርክ ኒውዮርክ ነው በእነሱ ኒውዮርክ ነው የሚለው እዚህ ለንደን ለንደን ለንደን ነው ቻይና ቻይና ሲን ነው የሚባለው። ሲን ሲም ቻይና ሲም ቻይና ሲም ቻይና ሲም ቻይና። ለንደን ለንደን ነው ሎንዶን ነው። ለንደን ሎንዶን ነው የሚባለው። ለንደን ሎንዶን። ኒውዮርክ ኒውዮርክ ነው። ዳማስቆስ ዳማስክ ነው የሚባለው። ዳማስክ ዳማስክ ደማስቆስ ነው። ደማስቆስ ዳማስክ በእንግሊዝኛ ደማስቆስ ነው፣ በአማርኛም ደማስቆስ ነው የምንለው። ጃፓን ጃፓን ጃፓን ሀገሮች ናቸው። እነኚህ እነኚህ ከተሞች ናቸው። እዚህ እዛችን ወደታችን ደግሞ ስንመጣ ኢትዮጵያ ኢትዮጵያችን ላቸው አዲስ አበባ እዚህ ያለችው አዲስ አበባ፣ አዲስ አበባ አዲስ አበባ በዕብራይስጥ ቋንቋ እንደዚህ ነው የምትጻፈው። አዲስ አዲስ አበባ አበባ አዲስ አበባ ኢትዮጵያ ኢትዮጵያ አዲስ አበባ ኢትዮጵያ አዲስ አበባ ኢትዮጵያ፣ በሴት ስም ነው የሚጠራው። አዲስ አበባ ከተማ ነው። ኢትዮጵያ ደግሞ ሀገር ነው። በሴት ስም ነው የሚጠራው ማለት ነው። እና አዲስ አበባ ኢትዮጵያ። ይኸው እዚህ ጨረስን ማለት ነው። እና እዚህ ጋር በዚህ በኩል ያሉት ደግሞ መገልገያዎች ናቸው። ዩቴንሰል የሚባሉት መገልገያዎች ናቸው። ኔቸር አለ እነኝ ሁሉም በሴት ነው የሚጠሩት። ይህም በሴት ጾታ ነው የሚጠሩት። ሰኪን ሰኪን ማለት ቢላ ማለት ነው ናይፍ ነው የሚባለው ሰኪን ቢላ ቢላ ሰኪን ቢላ ሰኪን ቢላ ሄረቭ ምን ማለት ነው ጎራዴ ማለት ነው ስዋርድ ይባላል ሰኪን ናይፍ ነው ሄረብ ደግሞ ስዋርድ ነው ስዋርድ ጎራዴ ሄረብ ጎራዴ ሰኪን ቢላ ሄረብ ጎራዴ ሄረፍ ጎራዴ ሄረፍ ጎራዴ። ማሃት ማሃት መርፌ ማሃት መርፌ ማሃት መርፌ ኒድል ይባላል በእንግሊዘኛው ኒድል ኒድል ኒድል ማሃት ማሃት መርፌ ማሃት መርፌ። ኮስ ብርጭቆ ኮስ ብርጭቆ ኮስ ብርጭቆ ኮስ ብርጭቆ የፕላስቲክም ሊሆን ይችላል፣ ኮስ ነው የሚባለው። ኮስ ብርጭቆ ወይም ግላስ ነው የሚባለው። በሴት ነው የሚጠራው። ካፍ ካፍ ማንኪያ ነው። ካፍ ማንኪያ ነው። ካፍ ማንኪያ። ብርጭቆ ግላስ ነው ብያለሁ። በእንግሊዝኛ ኮስ ኮስ፣ ግላስ ወይም ብርጭቆ ነው የሚባለው። ማንኪያ ካፍ፣ ማንኪያ ካፍ፣ ማንኪያ ካፍ ካፍ ነው የሚባለው። ትንሹም ጭልፋም ቢሆን ጭልፋም ቢሆን በእብራይስጥ ካፍ ነው የሚባለው። ግን ካፍ ጋዶላ ይባላል ትልቁ ጭልፋ ሲሆን ማለት ነው። በእንግሊዝኛ ግን ትልቁ ጭልፋ ሊድል ነው የሚባለው። በትንሹ ስፑን ነው፣ ስፑን ነው። ሊድል ብዬ አልጻፍኩም። ሊድል ትልቁ ከሆነ ጭልፋ ከሆነ ሊድል ነው። ስለዚህ ይህንን እንድታቁት ነው። ሹካ ደግሞ ማንኪያ ከተባለ ሹካንም ጨመርኩላችሁ። መጽፉ ላይ ሹካን አልጻፍኩም። ሹካን ጨመርኩና መዝሊግ ይባላል። መዝሊግ መዝሊግ ሹካ ነው። ሹካ መዝሊግ ነው። ፎርክ ይባላል በእንግሊዘኛ። ካፍ ስፑን ነው የሚባለው። ካፍ ስፑን ማንኪያ ማለት ነው። ካፍ ማለት ማንኪያ ነው። ስፑን ማለት በእንግሊዘኛ ማንኪያ ማለት ነው። ካፍ ማለት በእብራይስጥ ማንኪያ ማለት ነው። መዝሊክ ማለት ሹካ ማለት ነው። ፎርክ ማለት በእንግሊዝኛ ሹካ ማለት ነው። መዝሊግ ሹካ፣ መዝሊግ ሹካ፣ ካፍ ማንኪያ፣ ኮስ ብርጭቆ፣ ማሃት መርፌ፣ ሄበር፣ ሄረብ፣ ሄረብ ጎራዴ ሄረብ ጎራዴ። ሰኪን ቢላ። እነኚህ እንደዚህ አይነት መገልገያዎች በሴት ነው የሚጠሩት ማለት ነው። የኪችን መገልገያዎች ነ እዚህ ጋር ደግሞ ኔቸር ተፈጥሮ። ኤቨን ስቶን ማለት ነው። ኤቨን ማለት ኤቨን ስቶን ማለት ነው። ድንጋይ ድንጋይ። ኤቨን ድንጋይ ማለት ነው። ኤቨን ድንጋይ ድንጋይ ማለት ነው። ኤሽ ፋይር ወይም እሳት ማለት ነው። ኤሽ እሳት ፋየር እሳት። ኤሽ ማለት እሳት ማለት ነው። ኤሽ ሩሃ ማለት ንፋስ ማለት ነው። ሩሃ ንፋስ። መንፈስ ቅዱስ የሚሆነው ደግሞ ሩሃ ቀዶሽ ሲሆን፣ ሩሃ ቀዶሽ ሲሆን መንፈስ ቅዱስም ሆሊ ስፕሪት እንደማለት ማለት ነው። እና ሩሃ ቀዶሽ ካል፣ ሩሃ ቀዶሽ ካል መንፈስ ቅዱስ ማለት ነው። ሩሃ ከሆነ ግን ንፋስ ማለት ነው ማለት ነው። ኔቸር ናቸው። ሸሜሽ ሸመሽ ሸመሽ ማለት ፀሐይ ማለት ነው። ሰን ማለት ነው ፀሐይ፣ ሰን፣ ሸመሽ፣ ፀሐይ፣ ሰን፣ ሸመሽ ፀሐይ ማለት ነው። ሰን በእንግሊዘኛ ሸመሽ ማለት ፀሐይ ማለት ነው። ሸመሽ፣ ፀሐይ። እንደውም ሰፈር አለ፣ ቤት ሸመሽ የሚባል በየሩሳሌም አቅራቢያ ላይ። ከተማለች፣ መንደር ከለቀች፣ ከተማ ትባለም። ግን ቦታ አለ ቤት ሸመሽ የምትባል ከተማለች፣ ትንሽዬ ከተማለች መንደር ነው ግን ተለቅ ስለምትል ከተማ አንቆጥራትም። ቤተ ሸሜሽ አለች ማለት ነው። ቤተ ሸሜሽ የምትባለው በኢየሩሻሌም ሀገር ያበራ እና ቤት ማለት ቤት ነው፣ ሸሜሽ የፀሐይ ቤት ማለት ነው። የፀሐይ ቤት ሊባል የቻለበት ምንድን ነው? እያሱ መሬት ሲያደላድል ፀሐይ እዚህ ጋር እንዲቆምላት የለመነበት ቦታ ነው ተብሎ ስለሚታመን ሸሜሽ የሚባለው ቤተ ሸሜሽ ሊባል ቻለና ቤተ ሸሜሽ ነው። ኢየሩሻሌም ቤተ ሸሜሽ የሚባለው ሸሜሽ ማለት ፀሐይ ማለት ነው። ኬሬን ማለት ኬሬን ማለት ጨረር ማለት ነው። ይሄው ኬሬን ማለት ደግሞ ቀንድ ማለት ነው። ምንም ለውጥ የለውም። ሁለቱንም አንድ አንድ ቃል ነው፣ ግን በንግግር ነው የምናውቀው። ኮንቴክስቹዋል ሚኒንግ የሚባል አለ። በሱ ነው የምንለየው ማለት ነው። ከፊር ክፋር ማለት ገጠር ማለት ነው። ገጠር ክፋር ነው ብያቸዋለሁ። ከተማ ምንድን ነው? ኢር ይባላል ሀገር ምንድን ነው የሚባለው አሬጽ ይባላል ይህንን በራሴ ነው የጨመርኩላችሁ መጽሐፉ የለም እናንተ ተጨማሪ ስም እንድታውቁ ማለት ነው እነኚህ ስሞች በጠቅላላ በሴት ስም ነው የሚጠሩት ስለ ስሞች እውቀቱ ካላችሁ ስለ ምንነገባ አረፍተ ነገር ስንገባ አረፍተ ነገሮችን በቀላሉ እንድትረዱ ይረዳችኋል ማለት ነው እንድትገነዘቡ ይረዳችኋል ማለት ነው ስለነበረኝ ጊዜ አመሰግናለሁ ሁላችሁም ሼር ሰብስክራይብ እያደረጋችሁ የቤተሰቦቼ ሼር እና ላይክ፣ አዲስ ሰዎች ደግሞ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አዳዲስ የሚለቀቁ ቪዲዮችም እንዲደርሳችሁ ነው። ይህንን እንድታደረጉ አደራላለሁ። ከዛ ውጪ ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስለተመለከታችሁም አመሰግናለሁ። አንድ ጊዜ ከልስና ጨርሳለሁ ማለት ነው በአማርኛ እና በ ራይስ ብቻ እንጂ በእንግሊዝኛ አልጠቀምም ማለት ነው። ሰውን በእንግሊዝኛ ለብቻ ስለማስተምር። ኢየሩሳሌም ኢየሩሳሌም ኢየሩሳሌም፣ እስራኤል እስራኤል። በሴት ነው የሚጠሩት። የሀገር እና የከተማ ስሞች በሴት ነው ጾታ የሚጠሩት። ሀገርና ከተሞች አሁን ምሳሌ ነው የቀረቡት እነኚህ፣ በዚህ በኩል የምንመለከታቸው። ኢየሩሳሌም እስራኤል፣ ኢየሩሳሌም ኢየሩሳሌም፣ እስራኤል ሀገር ነው ኢየሩሳሌም ከተማ ነው። ግብፅ ምፅራሂም ነው። ምፅራሂም ግብፅ ማለት ነው። ቴልአቪቭ ከተማ ነው። ቴልአቪቭ ከተማ ነው። የኢየሩሳሌም ውስጥ ያለች ከተማ ማለት ነው። እሺ አሜሪካን አርጾ ተብሪት ትባላለች። አሜሪካን አርጾ ተብሪት፣ አሜሪካን አርጾ ተብሪት ተብሪት፣ ዩናይትድ ስቴትስ አርጾ ተብሪት ትባላለች። ኒውዮርክ ደግሞ ከተማ ነው። እዚ ጋር ቻይና ማለት ሲን ነው። ሲን ቻይና ማለት ነው። ሲን ቻይና ማለት ነው። ለንደን ሎንዶን ደግሞ ከተማ ማለት ነው። ሎንዶን ከተማው ነው። ሎንዶን የከተማ ስም ነው። በሴት ነው የሚጠራው። ጃፓን ያፋን ያፓን ነው የምትባለው። ያፓን ጃፓን ያፓን በሴት ነው የምትጠራው ከተማ ነች። ደማስቆስ ደግሞ የሚባለው ከኢየሩሳሌም የተወሰነ ርቀት ላይ ያለው ደማስቆስ ምንድን ነው? በሴት ከተማ በሴት ነው የሚጠራው ማለት። ደማስቆስ ደማስክ ነው የሚባለው። ደማስክ ደሜስክ ደሜስክ ነው የሚባለው። እሺ ኢትዮጵያ ኢትዮጵያ ሀገር ነች። አዲስ አበባ ከተማ ነች። ሁለቱም በሴት ነው የሚጠሩት ማለት ነው። ከተማዋ ሀገርም ከተማም ሀገርም ከተማም ሀገርም ኢትዮጵያ ሀገር ነች። አዲስ አበባ ከተማ ነች። ማለት ካፒታል ሲቲ ዋና ከተማ። ከሀገር እና ዋና ከተማዎች ሁሌም በምደሚጠሩት ትላልቅ ከተሞች በሴት ጾታ ነው በእብራይስጥ የሚጠሩት ማለት ነው። እዚህ ጋር ኮስ ሰኪን ቢላ ማለት ነው። መገልገያዎች፣ ቢላ፣ ጎራዴ ሄቤር ሄረብ፣ ቢላ ሰኪን፣ ሄረብ ጎራዴ፣ መሀት መርፌ፣ ኮስ ብርጭቆ፣ ካፍ ማንኪያ፣ መዝሊግ ሹካ። እነኚ በሴት ነው የሚጠሩት ማለት ነው። የተፈጥሮ ነገሮች፣ ኤቨን ድንጋይ፣ ኤሽ እሳት ኤቨን ድንጋይ፣ ኤሽ እሳት፣ ሩሃ ንፋስ፣ ወይም ሩሃ ከዶሽ ከሆነ ደግሞ መንፈስ ቅዱስ፣ ሸመሽ ፀሐይ፣ ኬረን ቀንድ ወይም ጨረር ማለት ነው። ክፋር ገጠር ክፋሬ ገጠር ክፋሬ ገጠር ማለት ነው። ይህንን ያክል ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ያው ክለፋ ተልሰናል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ክፋር ማለት ገጠር ማለት ነው። መዝሊክ ማለት ሹካ ማለት ነው። ካፍ ማለት ማንኪያ ማለት ነው። ኮስ ማለት ብርጭቆ ማለት ነው። መሀት ማለት መርፌ ማለት ነው። ሄረብ ማለት ጎራዴ ማለት ነው። ኮስ ማለት ሰኪን ማለት ቢላ ማለት ነው። ኮስ ማለት ብርጭቆ ማለት ነው። እነኝ እነኝን በቃላችሁ ያዟቸው ማለት ነው ወደ እንትኑ ስንገባ ይቀላል ማለት ነው። አረፍተ ነገር ስንሰራ አሁን ቃላት የምንማራቸው ግረ መንገዱ ስለ ስሞች እየተነሳ የምንነጋገራቸው ስሞች እራሳቸው ምሳሌዎቹ ይጠቅማሉ። ለአርፍተ ነገር ለሁሉም ጊዜ እንጠቀማቸዋለን። አመሰግናለሁ ስለነበረን ጊዜ። በቀጣይ ክፍል አስራ ሁለት ስለ ሴት ስሞች እንጨርሳለን። ከዛ ስለ ወንድ እንገባለን ማለት ነው። አመሰግናለሁ ስለነበረን ጊዜ። አመሰግናለሁ ስለተከታተላችሁ። አመሰግናለሁ።